አይም እየተዘቀዘቀች ና አይምዬ በፊልተር ያበላሸውበት የብልግና ቃላት የተጻፈበት ሄዶ ሪፖርት ያደረገው እሱም ወንድሞቹ ማለት ነው ወይ? ወንድሞቹ ሁለቱም፣ ወንድሞቹ ሁለቱም፣ ወይኔ ጦርነቱ አሁን ነው። በጣም ነው የተከፈንተኝ ባክሽ ተከፍቶኛል። ማለት ማለት ብሩኬ የተሰደበበት ሀይሚ የተሰደበችበት። እሺ ስድብ ሌላ ነገር ነው። ማሬ የልደታ ቀን ፎቶ የተነሳችው ከላይ ብልግና ፎቶ ተጽፎ በብልግና ቃሎ ተጽፎ እዚሁ ሪፖርት አደረገ። ማን ነው የጻፈው የብልግና ፎቶ? እዚህ የብሩኬ ዳይበሮች ናቸው። ማነው የተጻፈው? ማነው የተጻፈው? የኔ ቤት ገብተሽ የኔ ቤት አለ ብሩኬ ቤት ራሱ ሪፖስት ቦታ ኒኪና ገብተሽ ማየት ይቻላል እኮ የብሩኬ ደጋፊዎች ናቸው። አታለ ሀይሚ ምንም አያገባት። ማታለ እንደዚህ ሆነ። እኛ እዚህ ቦታ ሀይሜ ስትጀምር እንደዚህ አይነት ቦታ ለጭልጭ ቦታ አትገኘም። እሷ የምትገኘው የተከበረ ቦታ ነው። ምን ሆናችሁ ነው ሁልጊዜ ስለ ሀይሚ በማብራራ ደግሞ ይ እኔ እኮ ደንግጬ አሁን ድምፃችሁን ሰምቼ እንደዚህ ሲ ተብሏል ስትሉ እኛም ደንግጠናል። እኛም ደንግጠናል የኔ እናት እኛም እኛም ደንግጠናል። በጣም ነው የሚያዛዙ ወይዛናባሽራለኔ ላክልኝ እስቲ በውስጥ ኧረ በፈጣሪ ይሄኔ እናት

አባት የእኔ ልጅ በእናት በእናት በእናት ይሄ ስራ ይቅርባችሁ። ደግሞ አንተ ይቅርታ ብታይ ክብር ነው እንጂ ክብር አይወርድም። ጠይቃት ይቅርታ። እሷ ትፈልግሃለች በፊቱ ያስታውቃል። በእናት ይኸው የአራት ልጆች እናት ሆኜ እኔ እያወራሁ ነው ሳላፍር ማለት ነው። ለምን በበር ውስጥ አል በእኔ በር ነው ያውሎ ያለፈው ማለት ነው። ስለዚህ በእናት አንተ ማንም የሌለበት የለበት ጠይቃት ይቅርታ፣ በትልቅ ነገር በትንሽ አይደለም። እኛ እኮ ሴቶች ልባችን ሞኝ ነው በትንሽ ነገር ነው የሚሸወደው። ቤት ዘግተህ ጠፋሃት ያኔ አንድ አማትን እንዳከበርከው እንደዛው አንተ ብታታላት ቅርታ አግሯል ወድቀ ክብር አይቀንስም። በእናትህ ልጄ በእናትህ በእናትህ በሙሽዬ በእናትህ እና ሃይሚዬ የኔ ቆንጆ አንቺም ደግሞ ቅርታውን ጠቀበ የኔ ውድ የኔ ትንሿ ልጅ በእናትሽ በጋሽዬ በእናትሽ በወለደች ያለው ወንድሞች እየተሰደቡ አባትሽ እየተዘገዘቀ እናትሽ እየተ አታሳዝነሽም? ምን አይነት ስቃይ አሳልፋ ነው ይሆል ወልዳ ለዚህ ያበቃችሽ የኔ ቆንጆ። ዳና አደርሰሽልኛል ብላ ዳና ስመስጠረች ታሸኛል ብላ ስትደሰት፣ አሁን ደግሞ በዚህ አሬ ነካንጨት ሲሆኑ አያሳዝኖሽም የኔ ልጅ? አፈር ስሆንልሽ በናትሽ፣ በናትሽ ስሞትልሽ፣ ይሄ እንጀራ ይቅርብሽ። እንደ ድሮሽ በሚያስቀውት ኑ ሁለታችሁን ሳትነጣጠሉ ሰውን መሳቂያ መሳለቂያ መትሆኑ፣ ተዋዳችሁ ተፋቅራችሁ ስትስቁ አንድ አይነት ለብሳችሁ ነውልኝ። ይሄ ነው የምለው። እወዳችኋለሁ ሁላችሁንም። ስላለቀስኩኝ ይቅርታ። አረ ችግር የለውም እናቴ፣ የተሰማሽን አውርተሽ እኮ ነው ያለቀሽው። ተረጋጊ፣ አሁን ተረጋጊ፣ አይዞሽ የእኔ እናት። እናመሰግናለን ስለሰጠሽን ምክር፣ ስለሰጠሽን አስተያየት በጣም ነው የምናመሰግነው። አይዞሽ፣ ተረጋጊ፣ ተረጋጊ። ተሳድበዋል ማለት ሆነ ማለት አይደለም። ተሳድበዋል ማለት ሆነ ማለት አይደለም። ማሳደግ ብዙ ዋጋ አለው። ቡትቶ ለብሰን ነው አራት ልጅ ልማሳደግ ማለት ያለባት በጣም ዋጋ ያስከፍላል። ያላወቀው ነው እንደገና ደግሞ አባት ያለው ነው እንጂ ለሌለው ደግሞ በጣም ይቀፈዋል። አባትም አይነካው። አይዞሽ ረጋቤ፣ ተረጋጊ፣ ተረጋጊ። መጀመሪያም አንቺራሽ ተረጋጊ። ስለሰደቡ ብቻ ምንም አይሆኑም እነሱ የእነሱን አፍ በከፈቱ ቁጥር ጭንቅላታቸው እየታየ መሆኑን አያውቁም እና ሰዎቹ ረፊ ረፊ በቃ። አባትሽንም በገነት ያኑረው ፈጣሪ። የኔ ናት፣ አይዞሽ አይዞሽ አይዞሽ። እናመሰግናለን እናመሰግናለን። ተረጋግ ተረጋግ። የኔ ናት፣ እኛም እንወድሻለን። እናመሰግናለን። ተረጋግ። የኔ ናት፣ እኛንም አስለቀሽን እኮ እናት። ኦ በርታ በሩ

ለእሱም ችግር የለም ሁላችንም እያለቀስን ነው አይ ለማልቀሱ ይቅርታ አትበይ አይዞሽ የኔ ቆንጆ አላህ ሱብሃነ ወተዓላ ፍርደሰ ጀነት ይወፍቅልሽ በተሰውናችን ያጣው ነው ያጡት ሁሉ ስለዚህ አይዞሽ በጣም በነገራችን ላይ ቆይ ቆይ ዜድ ሃይሚ ሙሼን ዘግዝቀሽ ነበር አደለ ትክክል እየሰራሽ አደለሽም ትክክል እየሰራው ነው ብለሽ ካሰብሽ ተሳስተሻል ለእኛ ምተሽ ቃሪያ ብሰጪ ብትሰድቢን ምንም ብታረጊን ምንም የምታመጩው ነገር የለም። ግን አንቺ ኮ ማለት እናት ወልዳ እናት ያሳደገችሽ ነሽ አይደለ እንዴ እናት የመሰለች ዘግዝቀሽ እዚህ ጋ የመተሽም የማውራት ድፍረት የለሽም። አንቺ ኮ ለወደፊቱ እናት ምትሆኝ ሰው ነሽ፣ እናት ምትሆኝ ሴት ነሽ እኮ። ሴት ሆነሽ እናትን እንዴት ትዘቀዝቂያለሽ? ደግሞ አወራችሁ ብለሽ መጀመርተሽ ቃሪያ ምናምን ትሰጫለሽ። ትንሽ አታፍሪም? አንቺ እኮ በተናገርሽው አፍሽን በከፈትሽ እኮ ጭንቅላትሽ እየታየ ነው። አንቺ እኮነሽ ይወረርሽው። እሷን እናታችንን አምተሽ ስለዘቀዘቅሽ እሷ ምንም ምትሆነው ነገር የለም። እፈሪ፣ በጣም ማፈር አለብሽ። መተሽ ራሱ እዚህ ጋር መቀመጥ የለብሽም ነበር። ክብርሽን ያዥ፣ ክብር ይኑርሽ። ሌላ ምንም አንልሽም። ምንም አንቺን መዝደብም አንፈልግም፣ ምንም ማድረግ አንፈልግም። ግን ራስሽን፣ ጭንቅላትሽን ምን እያደረግኩ ነው? ምን ሆኜ ነው እንደዚህ ያደረግኩት? ብለሽ ራስሽን ቁጭ ብለሽ ገምቺ። ልጅ ባጠፋበት እናት መዋል አትችልም። ልጅ ባጠፋበት እናት መቀጣት አትችልም። አደድቢ። እኔ ይኸውልሽ፣ እንደዚህ ነው እንደዚህ ነው ብዬ ልናገርሽ አይደለም። ጭንቅላት ካለሽ እናትን አዘግዝቂ። አንቺ ሙሽን ስለቅለቀ ዘግሻት ሃይሚን ትወጃታለች ማለት አይደለም። አታስመሲ አታስመሲ። ለምን መጠጥሽ? ምንም አልፈልግም። ኦብሴ ሰላም በይልኝ። ኦብሴ ቀጥይ፣ ኦብሴ ቀጥይ። ሰላም በያት፣ ሰላም በያት፣ አሰናብቻት። ከዚ ጋር አታስፈልግ ብቻ እንደዚህ አይነት ሴት መሆን የለባትም። ሴት አለች። ሰላም በያት፣ ሰላም በያት፣ አሰናብቻት። ዶንቆሮ

አጉል ነገር አውጥቼ ነበር፣ አምልጦኝ ነበር። እኔ ራሴ ተሳዳኝ ሆኜ ነበር። ራሴን አደግብኝ ዜዶ ጫና አድርጌ መጀመሪያም አይደልትም የእኔ ስልክ፣ ከዚህ በፊትም ነግር ያለው የኔ

ዛህራ አንዴ ውረጅ ና ሙና ላስገባት ቆይ ራሷ እኮ ነች ወስዳ እኔ ልዘፍን ነው ያልኩትን ግን አላሳዝንሽም እንደዛ ብዬ ሰው ራይደሽ ምለጥፊን ቲክታክ ላይ እሺ የመርካቶ እሺ በቃ ሙናትን አስገቢያት አረ እንዴት ነው እንዴት ነው ልቤን ያገኘሽኝ ሙናት

ቆኝና ወዲያው ነው ድሌት ያረኩት። ቤት ግን አይመስለኝ ጋ ቶሎ ብዬ ነው ድሌት ብሎ ሳየው ነ እውነትም ቤተሰብ የሚለካ ነው። ፖስት ያደረኩት ማናችሁም ጋር አልደረሰው። ወደ አራት ሰው ነው ዘዘ ምን እና የሳጣሻን ጉድ ሲሰጡ እ የሚሰጡን ብዬ ገብቼ የሆነ ለራሴ ጉድ ነው። እውነት ነው።

እቻላቸሁ ፊሳታ የእነሱ የሆነ ነገር የራሳቸው ፎቶም ሊሆን ይችላል። እናዘግዝኩሽ የራሳቸው አሁን ቅር ፖስት ነው የሚባለው ለምን ለምን ቀርጾ ወስዶ የራሱ ሁለት መታ እሺ፣ ምናምን ያለው የዩቱባቸው ላይ ፖስት አያደርግም። ምን አስጨነቃችሁ? ምንም የመጣው ነገር የለም። እባክሽ በይ አይደለም፣ ማስጨነቅ ለማስጨነቅ አይደለም። እንደዚህ እያደረገ እሱ እንትን እየሰጣቸው ጭራሽ የባሰ ነው እያረጓት ያለው ማለት ነው። ወላሂ ላዚም ከእናቴ ጋር መጥቼ ነበር፣ ፊቱ ነበረ ዘቀዝቅለት እስካሁን። እየሱ ግን እሱ እንደዚህ ሴታ ሴት ነው ማለት ነው። ቤተ በነገራችን ላይ ልክ ነሽ። ያልታወቀበትን ባህሪ ነው እዚህ ጋ ያወጣው ማለት ነው። ገባሽ አሁን ደግሞ ለሚለው ያውቃላችሁ ማለት ነው። አንደኛ፣ ሁለተኛ ደግሞ ሀይሚ ከሱ ጋር ቪዲዮ መስራት አቆማለች። ቪዲዮ እንደፈለገው አይሰራም። አሁን ገባሽ? ያ ነገሩ ተቃቅሎበታል፣ ተናዷል። ገባሽ? ይህ ነገር አሁን አፈሪ ይመለሳል ይሄ ነገር ማለት ነው እ ልጅ ብዙ አመት የተቃጠለችው አንድ አመት ሙሉ የተቃጠለችው ማለት ነው የሆነ ነገር ውስጥ ወላሂ ያለ፣ ግን ማንም አልተረዳትም። ታውቂያለሽ ለምን እንደሆነ ታውቂያለሽ ማለት ነው። አንደኛ ክላስ ተወች፣ ብዙ ነገር ትታለታለች፣ ለእሱ ስትቆም ነበር። ከወንድሞቻም ከቤተሰቦቿ ጋርማ እስካሁን ድረስ እስከማውቀት ድረስ ልጅ እየቆመች ነበር። ዛሬ እሱ ተቀየረ፣ ተስተካከለ እሱ ሰውጣን ማለት ነው። እኔ ሌላ ነገር መቻወር በእግዚአብሔር፣ እናንተ አብርሃምን የምታገኙት ሰው በእግዚአብሔር ልለመናቸው በምታምኑ ተረጋጉ፣ እናንተ ተረጋጉ። አሁን ሀይሚ እኮ ብሩክ የተዘቀዘቀበት ቤት እንዲያርጋ ቢሆን ትበሏት ነበር ሁላችሁም።

እሱ ሼር እሱ ሼር እንትን ያደረገውን ማለት ላይክ የሰጠውን ቁረጡትና ቪዲዮ ስሩበት። ሰርቼበታለሁ። ቪዲዮ ይታያል። አሁን እኔ ጋር ራሱ አለ። ያኔ ላይክ መጀመሪያ ልክ ሲገቡ እንትን አለ፣ ላይክ ያደረጋት ልብ ቅርጽ ያደረገላት እንትኑ አለ። የሱ ማለት ነው። ከዛ ቤቱ ራሱ ለመቶ ሺ ከምናምን ፎሎወር አለ። የራሱ ነው ቤቱ። ቅዱስ የሚካሄዳል በደራፊት ምዝግዝግ እኮ ችግር የለውም፣ ግን አጠገብሽ ያለ ሰው ያንን ሰው ሲያበረታታ በጣም ይደብራል እንዴት!